ብሔራዊ ጥቅም የሀገርን ሕልውና፣ ደህንነት፣ ብልጽግናና ተጽዕኖ ማስቀጠል ነው። ከዚህ አንጻር ኢትዮጵያ በፖለቲካ፣ ኢኮኖሚ፣ ማህበራዊና ዲፕሎማሲያዊ መስኮች የብሔራዊ ጥቅም መሰረት ያለቻቸውን አንኳር ጉዳዮች በመለየት እየሰራች ትገኛለች። ዶክተር ቢቂላ ሁሪሳ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርአት ግንባታ ማዕከል አስተባባሪ ሚኒስትር ናቸው። የህዝቡ ከድህነት መውጣት የሀገሪቷ በኢኮኖሚ ራሷን መቻል ከጥገኝነት መላቀቅ ኢኮኖሚያዊ ነፃነትንና ሉዓላዊነትን መጎናፀፍ እጅግ በጣም ወሳኝ ጉዳዮች ስለሆኑ እነዚህ ጉዳዮች ለኢትዮጵያ የብሔራዊ ጥቅም ጉዳዮች ናቸው ማለት ነው። ኢትዮጵያ ከየትኛውም የውስጥም ሆነ የውጭ አካል የሚቃጣባትን አደጋ እና ጥቃት የመከላከል የህዝቦቿን ሰላምና ደህንነት የማስጠበቅ በነፃነት የመኖር የህዝብን ሰላምና ደህንነት የማስከበር ጉዳይ እጅግ በጣም ወሳኝ የሆነ የብሔራዊ ጥቅም ጉዳይ ነው ማለት ነው። ሁለንተናዊ ብልጽግና የወቅቱ የኢትዮጵያ ብሔራዊ ጥቅም አንዱ አጀንዳ መሆኑን ገልጸዋል። ሁለንተናዊ ብልጽግና የምንለው እኛ በሀገር ደረጃ የተረጋጋ የፖለቲካ ስርዓት ያለው ሰላምና መረጋጋት ያለበት የዳበረ የዴሞክራሲ ባህል የተረጋገጠበት ሰዎች እርስ በርስ ህብረ ብሔራዊ ወንድማማችነትና እህትማማችነትን ተጎናጽፈው በጋራ የሚኖሩበት የሰላምና የጸጥታ ጉዳይ ችግሮች ተፈተው ዘላቂና አዎንታዊ ሰላም የሰፈነበት ሀገር መመስረትና ይህ ደግሞ በዜጎች የዕለት ተዕለት ኑሮ ላይ እንዲንጸባረቅ ማድረግ አንዱ በጣም ወሳኝ የብልጽግና ኤሌመንት ነው። በብልጽግና ፓርቲ ዋና ጽፈት ቤት የዓለም አቀፍ ግንኙነት ዋና ዳይሬክተር አቶ ነቢዩ ስሁል በበኩላቸው የሁለንተናዊ ብልጽግና ውጥን ኢትዮጵያን የሚመጥን እድገት የማምጣት አካል ነው ብለዋል። ኢትዮጵያ በታሪኳ ልክ፣ በአቅሟ ልክ፣ ባላት የማደግ ተስፋ ልክ ነው ማቀድም ማለምም ያለባት የሚል ቁርጠኝነት ተወስደዋል። ይሄ የራሱ የፖሊሲ ሉዓላዊነት መገለጫ ነው። በተለይ በለውጡ ጊዜ ሙሉ የመወሰን ሉዓላዊነታችን የተቀዳጀንበት ኢትዮጵያ በልኳ በሚመጥናት ልክ ነው መገለጥና ማደግ ያለባት በሚል ነው የሁለንተናዊ ብልጽግና ፖሊሲ የተቀረጸው። ከፋፋይ ትርክቶች ኢትዮጵያውያን በብሔራዊ ጥቅም ጉዳዮቻቸው ላይ የጋራ ተግባቦት እንዳይኖራቸው ማድረጋቸውን የሚያነሱት ዶክተር ቢቂላ አሁን ይህን ስብራት ለመጠገን በትኩረት እየተሰራ መሆኑን ጠቁመዋል። የብሔራዊ ጥቅም ጉዳዮች ባጋጠሙ ጊዜ ሰዎች በብሔር ምክንያት፣ በሃይማኖት ምክንያት፣ በፖለቲካ አስተሳሰብ ምክንያት፣ በትውልድ ቦታ ምክንያት ሲከፋፈሉ አይተናል። ይሄ ነው መታከም ያለበት ትርክት የምንለው እኛ በብሔር በሃይማኖት በቋንቋ በማንነት በባህል ልንለያይ እንችላለን ኢትዮጵያን በተመለከተ ግን ፍላጎታችን መዳረሻችንም አንድ ነው የሚለውን ትርክት ማምጣት ማለት ነው ትርክትን ማከም ማለት ብሔራዊ ጥቅም ከግለሰብ ጀምሮ ወደ ተቋማት በሚያድግ የኃላፊነት ስሜት የሚረጋገጥ የሀገር ህልውና መሰረት መሆኑን አቶ ነቢዩ ተናግረዋል ሀገሬን ከፍ እያልኩ ነው ወይ ሀገር የሚጠቅም ስራ እየሰራሁ ነው ወይ? ይሄ የሚጀምረው ከምንሰራው ስራ ነው። የምንሰራት ትንሽም ትሆን ትልቅም ስራ ይሄ እንዴት ውጤታማ አድርጌ ተደማሪ አድርጌ ለብሔራዊ ጥቅም ግብአት እንዲሆን ማድረግ እችላለሁ። ከዛ ጥቅሙ ደግሞ ተመልሶ ወደ ራሱ የሚመጣ ነው የሚሆነው። ባለፉት የለውጥ አመታት ብዝሃ ማንነትን በማክበር ብዝሃ ሀብትን በአግባቡ በመጠቀም ዜጎች በሀገራቸው የብሔራዊ ጥቅም አጀንዳዎች ላይ ተመሳሳይ እይታ እንዲኖራቸው ጥረት መደረጉ ተመላክቷል።